አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍሥሐ ወሰላም። የተወደዳችሁና የተከበራችሁ በመላው ዓለም የምትኖሩ ኦርቶዶክሳውያን ወገኖቻችን ይህንን ታላቅ መልእክት የምትከታተሉ በሙሉ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ያሳለፈውን የውሳኔ ሀሳብ ልገልጥላችሁ ነው። በፊታችሁ ያለውት አምላካችን ቅዱስ እግዚአብሔር በምሕረቱና በይቅርታው ብዛት ከሁላችን ጋር ይሁን። የቅዱስ ሲኖዶስ ምልዓተ ጉባኤ በአጀንዳ በተራ ቁጥር ሰባት ላይ የቅዱስ ሥላሴ ዩኒቨርሲቲ ለማስፋፊያ ሕንፃው የገነባውን የብድር ውል ስምምነት በተመለከተ በሁለት መልክ የተጠናው ጥናት ለጉባኤው በንባብ ተሰምቷል። የመጀመሪያው ጥናት አጠቃላይ የዩኒቨርሲቲው ለትምህርት ማስፋፊያ የገነባውን ሕንፃና ከዓባይ ባንክ አክሲዮን ማህበር ጋር ስለገባው ብርድር በተመለከተና የሕንፃው አዋጭነት ጥናት በባለሙያዎችና በመንበረ ፓትርያርክ ጠቅላይ ቤተ ክህነት ከፍተኛ የስራ ኃላፊዎች በብፁዕ አቡነ ኤልሳ የሚመራው አጣሪ ኮሚቴ ያቀረቡትን ሪፖርቶች በቅደም ተከተል በንባብ ካዳመጠ በኋላ በጉዳዩ ላይ በስፋት በመነጋገር የሚከተሉትን ውሳኔዎች አሳልፏል። አንደኛ፣ የቅድስት ሥላሴ ዩኒቨርሲቲ ለትምህርት ማስፋፊያ ይሆን ዘንድ ለግንባታው የተበደረው ከፍተኛ ብድር የስራ አመራር ቦርዱም ሆነ የጠቅላይ ጽሕፈት ቤቱ ባላጸደቀበት በቋሚ ሲኖዶስም ሆነ በምልዓተ ጉባኤ ሳይጸድቅ የተበደረው ብድር ስለሆነ ይህ ብድር ነባሪ የሆኑትን ሕንፃዎችን በማስያዝ የተበደረው ብድር እንደሆነ በጉባኤው የተነገረ ስለሆነ ይህ የገባው ብድር ውል ስምምነት እንዲቋረጥ በዛሬው ዕለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚሁም ጋር ዩኒቨርሲቲው ከዓባይ ባንክ አክሲዮን ማህበር ጋር በገባው የውል ስምምነት መሰረት በመጀመሪያው ዙር የወሰደውን ብር አንድ መቶ ስልሳ ስድስት ሚሊየን አርባ አምስት ሺ አራት መቶ አርባ ዘጠኝ በአጭር ጊዜ ውስጥ ተመላሽ አድርጎ በብድር ማስያሻነት ያስያዛቸውን የሁለቱን ሕንፃዎች እግድ በማስነሳት የይዞታ ማረጋገጫ ካርታዎችን በመረከብ ምላሽ እንዲያደርግ ቅዱስ ሲኖዶስ በዚህ ላይ ውሳኔ አስተላልፏል። ከዚህም ጋር ደግሞ የተጀመረው ዩኒቨርሲቲው ለትምህርት ማስፋፋ የጀመረውን ጻም በተመለከተ ደግሞ ከውስጥ ገቢ ላይ በጀት በመመደብ የተጀመረው ህንጻ እንዲቀጥል የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። ከዚህ አጀንዳ ጋር በተያዘ መልኩ ደግሞ በቀጣይም ደግሞ በየደረጃ ያሉ በጠቅላይ ጽፈት ቤት ስር የሚገኙ ድርጅቶችና የትምህርት ተቋማት ዘይቷ ማረጋገጫ ካርታቸውን በማዕከል ደረጃ በጠቅላይ ቤተ ክህነት ተደራጅተው እንዲቀመጡ በመላው ያለችው የኢትዮጵያ ቤተ ክርስቲያንም ደግሞ እንደዚህ ቋሚ ንብረቶችን አስይዞ ከማስበደ ብድር ከመቀበል ጋር በተያያዘ በዚህም ጉዳይ ላይ በስፋት የተነጋገሩ፣ የቅዱስ ሲኖዶስ ምልዓተ ጉባኤ ለሁሉም አህጉረ ስብከት ማለት ነው ያለ የጠቅላይ ቤተ ክህነት ፍቃድ፣ ያለ ቅዱስ ሲኖዶስ ፍቃድ የቤተ ክርስቲያኒቱን ነባር የሆኑ ሀብቶች ነባር የሆኑ ይዞታዎችን አስይዞ ብድር መበደር እንደማይገባ ይሄ ለሁሉም አህጉረ ስብከት መልእክት ወይም ትእዛዙ ውሳኔው እንዲተላለፍ የቅዱስ ሲኖዶስ ውሳኔ በዚህ ዕለት ካሳለፋቸው በዚህ አጀንዳ ላይ ካሳለፋቸውና አጽንኦት ከሰጣቸው ጉዳዮች አንዱ ነው ማለት ነው። እና ስለዚህ ከዚሁም ጋር በተያያዘ በቀጣይም ማለት ነው ማንኛውም በቤተ ክርስቲያን ውስጥ የሚሰሩት ማንኛውም ፕሮጀክቶች ያዋጭነታቸው ጥናት በሚገባ በባለሙያ ተጠንተው በሚመለከታቸው አካላት ይሁንታ ካገኘ በኋላ ብቻ ነው ወደ ትግበራ መግባት እንደሚገባው። ይህንን ጉባኤው አጽንኦት ሰጥቶ በዚህ ዕለት ጥብቅ መመሪያ ያስተላለፍበት ውሳኔ የሰጠበት ግሩም ዕለት ነው ማለት ነው። በመቀጠልም ደግሞ የአእምሮ ንብረት ሀብትን በተመለከተም እንደዚሁ የቅዱስ ሲኖዶስ ምልዓተ ጉባኤ እጅግ በስፋት ተወያይቶ ስድስት ነጥቦችን ውሳኔ አሳልፏል ማለት ነው። በዚህ የዚህ የአእምሮ ንብረት ሀብትን በተመለከተ በአገሪቱ ላይ ከፍተኛ የሆኑ ምሁራን ያጠኑት ጥናት ይልቁንም ደግሞ የዚህ የአእምሮ ንብረት ሀብት ምዝገባ አብይ ኮሚቴ ያቀረበውን ሪፖርት ወይም ደግሞ ያለፉትን ሁለት ዓመታት የሰራቸውን ስራ ያስመዘገበውን ውጤት የሚገልጥና በይቀጥላል ደግሞ መደረግ ያለበትን ሁኔታ ለጉባኤው በስፋት ባለሙያዎቹ አስረድተዋል። ጉባኤውም የባለሙያዎችን ጥናትና ሪፖርት እና ሀሳብ ካዳመጠ በኋላ በጉዳዩ ላይ በስፋት ተነጋግሮ የሚከተለውን ውሳኔ አሳልፏል። ካሳለፉት ውሳኔዎች መካከል በዚህ አጀንዳ ላይ የሁለተኛ ዙር ጥናት ውስጥ ያልተካተቱትን በመለየት ማለት ነው አሁንም በማስጠናት የቅዱስ ቤተክርስቲያን ሀብት የሆኑ እንዲመዘገቡ እንዲጠበቁ ማድረግ አስፈላጊ መሆኑን በጉባኤው ስለታመነ፣ አሁን ኃላፊነት የተሰጣቸው የኮሚቴ አባላት የአገልግሎት ጊዜያቸውን የጨረሱ እንደሆነ ቢታመንም፣ ነገር ግን ሥራው ያላለቀ ስለሆነ የኮሚቴው አባላት ይህ የተጀመረው የቤተ ክርስቲያኒቱ የአእምሮ ንብረት ሀብት የሆኑት በሙሉ ተመዝግበው እስከሚያልቅ ድረስ በኮሚቴነት እንዲቀጥሉ በተጓደሉትና አስፈላጊ የሆኑ የኮሚቴ አባላት ደግሞ በብፁዕ አቡነ ዲዮስቆሮስ የኮሚቴው ሰብሳቢ አቅራቢነት በቋሚ ሲኖዶስ አስወስነው ከኮሚቴው ጋር አብረው እንዲሰሩ የቅዱስ ሲኖዶስ ውሳኔ አሳልፈዋል። ከዚህም ጋር አብይ ኮሚቴው ማለት ነው። በአብይ ኮሚቴው ከፍተኛ ጥረት በሊቃውንተ ቤተክርስቲያን ትጋት የቅድ ቤተክርስቲያንና የአእምሮ ሀብት የሆነውን ንብረትና ቅርስ በኢትዮጵያ አእምሮ ንብረት ባለስልጣን የተመዘገቡትን ከአንድ መቶ ሀያ በላይ የሚሆኑ ቅዱሳት መጻሕፍትን እና የተለያዩ ንዋያ ቅዱሳትን ደግሞ በተመለከተ በዚህም ላይ ማለት ነው እነዚህ የተመዘገቡትን የቤተክርስቲያኒቱ ሀብት መሆናቸው የተረጋገጡትን እነዚህን ሀብቶች በሙሉ ማለት ነው የጠቅላይ ቤተ ክህነት እነዚህን ንዋያተ ቅዱሳት በሙሉ ማለት ነው በቤተ ክርስቲያኒቱ ዕውቅና ባልተሰጠው አካል እንዳይመረቱ፣ እንዳይሰራጩ፣ በአገልግሎት ላይ እንዳይውሉ ጥብቅ ክትትል እንዲደረግ ከዚህም ጋር ደግሞ ያለ ቤተ ክርስቲያኒቱ ፍቃድ የሚመረቱ፣ የሚሰራጩ፣ የሚገለገሉ አካላትን ደግሞ በሕግ አግባብነት የቅድስት ቤተ ክርስቲያኒቱ የባለቤትነት መብት በሚከበርበት ደረጃ በሕግ መብቷ እንዲከበር እንዲደረግ፣ በዚህ ጉዳይ ላይ ጥብቅ ውሳኔ የተሰጠበት ነው ያለው። ከዚህም ጋር ደግሞ በቂ ለዚህ አገልግሎት በቂ በጀት ስለሚያስፈልገው በጠቅላይ ቤተ ክህነት በኩል በጀት እንዲያዝለት አብይ ኮሚቴውም እስካሁን በተጠኑ ጥናቶች ውስጥ ያልተዳሰሱትን በመለየት አጥንቶ በአጭር ጊዜ ውስጥ በአእምሮ ሀብትነት የሚመዘገብበትን ሁኔታ እንዲያመቻች የቅዱስ ሲኖዶስ ምልዓተ ጉባኤ ጥብቅ ውሳኔ የሰጠበት የቤተክርስቲያኒቱ የአእምሮ ሀብት የሆኑትን በአግባቡ ተጠብቀው ተከብረው እንዲኖሩ ይህንን ውሳኔ ያሳለፈበት ትልቅ ዕለት ነው ማለት ነው። ቅዱስ ቤተክርስቲያን ከፍተኛ ገንዘብና ሊቃውንትን በመደብ አስጠንታ የቅዱስ ቤተክርስቲያን ሀብት፣ ንብረት፣ ቅርስ ሆነው በአእምሮ ንብረትና ያስመዘግበቻቸውን ቅርሶች በቋሚነት እየተከታተለ የሚያስከብር አካላዊ ተቋም በመደበኛነት ካልተቋቋመ፣ እንደው ማስመዝገቡ ብቻ በቂ ስለማይሆን ስራው በቀጣይነት የሚሰራ ዘላቂ የስራ ክፍል መቋቋም እንዳለበትም በምልዓተ ጉባኤው የታመነበት ስለሆነ በጠቅላይ ቤተ ክህነቱ በኩል ጥናት ተደርጎ በቋሚ ሲኖዶስ ታይቶ ለዚህ ቋሚ የሆነ ባለቤት እንዲሰጠው የቅዱስ ሲኖዶስ ምልዓተ ጉባኤ በዚህ በአእምሮ ሀብት፣ ንብረት በተደረገው ውይይት ላይ እነዚህን አንኳር የሆኑ ውሳኔዎችን አሳልፏል። አምላካችን ቅዱስ እግዚአብሔር ጉባኤያችንን በሰላም ያስፈጽመን። ወስብሐት ለእግዚአብሔር።